ጓደኞቿ ሶፊ ዛሬ ታድመዋለን ተውፊቅ ግን የለም አያችሁት ትድኔችን እስ ትላንትና ተውፊቅን ስናየው ነበረ? ተውፊቅ ዛሬ የት ነው ያለው ዛሬ ሶፊ ጓደኞቿ ጋር በጣም ዘንጣለች ፏፈታ ፈታ ብላለች ግን አንድ ሰው ጎድሏል እሱስ ማን ነው ጥያቄው ለናንተ ቪዲዮ ነው ወራህመቱላሂ ወበረካቱህ። ውድና የተከበራቸው ቤተሰቦችን ሰላም ቤት ናችሁ፣ ሁላችሁም ሰላም ብያለሁ። እንግዲህ ከሶፊ ቪዲዮ አይታችሁ ምን ተማራችሁ? ሶፊ በመጀመሪያ ወደዚህ ቦታ ስለደረሰ ማሻአላህ፣ ተባረከ ራህማን። ግን አንድ ነገር ላስታውሳችሁ ዛሬ ተውፍቅ የት አለም? እነዚህ ልጆች ጋር አብሮ ቪዲዮ ሲቀርጽ የነበረ አብሮ ሲጫወት ሲበላ ሲጠጣ የነበረ ዛሬ ተውፍቅ የለም፣ አንድ ሰው ጎሏለን። ዱንያ ላይ ስትኖሩ ተመሳስላችሁ ነው የምትኖሩት። ነገር ግን መጨረሻችሁ ደግሞ ስትሞቱ ሞት ሰው እንደሞተው ነው የምትገቡት። ነገር ግን ከዛ ላይ የምንለያይበት ነገር አለ፣ ጀነትና ጀሃነም ነው። ሁለተኛ በዱንያ ላይ አግኝታችሁ አትጡ። አግኝቶ መጣም በጣም ከማጣት ትልቅ ነገር ነው፣ ደስታ ነው። ያኔ ወደ ፊት ተስፋለሽ የምታገኝበት አገኛለሁ ብለሽ የምትይው ነገር ይኖራል። ግን ድተሽ ስታጭ ደግሞ በጣም ቅስም ነው የሚሰብር ነገር ነው። ተውፊቅ ትላንትና እነዚህ ልጆች ጋር ስናየው ነበር፣ አብሮ ቢሮ ሲሰራ ነበር፣ አብሮ ሲጫወት ነበረ። ዛሬ ተውፊቅ የለም ከነዚህ ጋር። አያችሁ፣ ጓደኛ ማለት ስትኖሩ ብቻ ነው የሚኖረው። ተውፊቅ ዛሬ የት እንዳለ አይታወቅም። ተውፊቅ ዛሬ እውነቱ በምን አይነት መንገድ እንደሆነ አታውቁም። ግን አንዳንድ ጊዜ አላህ ሲሰጣችሁ፣ ከአላህ በላይ አላህን ከሰጣችሁ በላይ እናንተ በጣም ደስ አላህ ስፋን ከሰጣችሁ፣ ሲሳይም፣ ብሉ፣ ጠጡ፣ ተደሰቱ ግን አትቅነጡ፣ ይላል። በጣም አታብዙት፣ አትርጩ፣ አታባክኑ፣ አባካኝ አትሆኑ። ከሰጣችሁ ሲሳይም ለምስኪን ለግሱ ይለናል አይደለም? እኛ ግን ስናገኝ በቃ የድሀ ቦረቅረቅ ቦረቅረቅ ነው ምንለው። ትላንትና የመጣንበት እንድነታችን እንረሳል። ልዩ ሰው እንሆናል። በቃ የአካባቢያችን ሰው ሲያናገር ማናገር አንፈልግም። ተውፊቅ አገኘው አገኘው፣ ደረስኩ ደረስኩ ሲል ስብሃነ አላህ በላውን አመጣበት። አላህ በላውን በሰላም ቀይሮ ወደ ኸይር ነገር የመልሰው በእውነት ካለበት ሙሲባ አላህ ወደ ነበረበት ሰላም አለ ያንተው ግን እውትማ ቁጭ ብላችሁ ትማ ትላንትና እነዚህ ሰዎች ጋር ቪዲዮ ሲሰራ አለው አለው ሲል በቃ ላይ ሲሰራ ነበር። ዛሬ ግን የለም። ይችናት እዱኒያ ጤዛ ነች። ዛሬ አይታችኋት ነገ የምጠፋናት ለነገው ቤታችንን ምናዝተካከለውና ይዘን የምናሄደው እንዘንቅ። ተውፊቅ እነዚህ ልጆች ጋር አብሮ ሲሰራ ነበር። ዛሬ የት ነው ያለው? ተውፊቅ ትላንትና እነዚህ ልጆች ጋር ቪዲዮ እየቀረጸ ነበር። ዛሬ የለም። የት ነው ያለው? ዛሬ ሌላ ሌላ ሰው ናቸው። እዱኒያ ይቺ ነች። ለዚች እዱኒያ ግን እኛ ስናገኝ ያገኘው በቃ ምድርን ለመረገጥ በቃ ምድርን እንጠየፈታል። ምድርኛ ግን ወዴ ተስታረገን ደግሞ በቃ የዛኒ ቅስማችን ይሰበራል። ትላንትና እነዚህ ልጆች ጋር ሲዋረቅ ሲበላስ በጣም አዘንኩ። በእውነት በጣም ልቤ ድምት ነው ያለው። አላህ Subhanahu Wa Ta'ala ያ ረብ፣ ጌታ ያለበትን ችግር ይፈረጀው፣ ያለበትን ሙሲባ አላህ በሰላም ይቀይርለት። በጣም በቃ ውስጤ በጣም ነው ያዘነው። ይች ናት እኮ እኛ ዛሬ ስናገኝ ሰው ይወደናል፣ ስንለብስ ሰው ይወደናል። ስታለቅሽ ሄዳ የችነ ፍራ ዕቃ ናት ምናምን ነገር ይሉሻል። ስታገኝ ደግሞ ጥሩ ሰው ወይ እሷ ሀታ እራሱ እንኳን መጥፎ ላይፍ ቢኖረሽ ጥሩ ሰው ባትሆኝ ጥሩ ሰው ያደረጉሻል። ስታጭ ደግሞ ወይ ይች እኮ ስታገኝ አታውቅበትም ነበር፣ ዝርክርክ ናት። እኔ በጣም ወላሂ አላህ በሚያውቀው በጣም ዛሬ ሳይህን ቢዲዮ ያ ረቢ በዱኒያ ላይ ዟሊ ማጥሆን ነው። በዳይ አትሆኑ። እኔ ተውፊቅ በዳይ ሆኖ አይደለም ግን ሶፊ ጋር በነበረው ላይፍ በቃ ሶፊ ቅስማ ተሰብሮ ነበረ። ዛሬ ሶፊ ኢብን እነዚህ ሰዎች መተው ግን ተውፊቅ ሳይኖር እንደ ሰው ደስ አይላትም። ታቂቃ ማለት ነው። በቃ የሌለበት ቦታ ይናፍቃታል። በቃ ቢኖር የሚለው ነገር አለ። ግን በዚህ ምድር ላይ ስትኖሩ ሴትም ሆነሽ ወንድም ሆነ ዟሊማት አትሆኑ። አላህ ዘንድ በጣም የሰው ልጅ ስትበድሉ ነገር ዱንያ አላህ እናንተን ምን አይነት ካሳ እንደሚከሳችሁ አታውቁት። አሉ አንዳንድ ሰዎች፣ አንዳንድ ወንዶች አሉ አንዳንድ ሴቶች፣ የሰው ገንዘብ ጋር ሙትት የምትሉ አላችሁ። አንዳንድ ወንዶች ሴቶችን ብድል ያደርጋችሁ የምትሄዱ ግን፣ እዱንያ ላይ ስትኖሩ ለአንድ ሳምንት ለተደሰቱ ለአንድ ዓመት ለአንድ ሁለት አመት፣ ለተበዳይ ግን አመቱም ቀኑም ይረዝምበታል። ለበዳው ግን የወደቀበት ለታ ወይንም ደግሞ የሚወርቅበት ጊዜ ሲደርስ የዛን ሰዓት ነው በጣም ጨለማ ሚሆንበት። እና እኔ በጣም አዘንኩኝ። ይሄ ነው ጓደኝነት ማለት፣ አሸሸሙን አይደል። አንድ ሳምንት ነው አብረዎች የሚሉት፣ አንዳንድ ሳምንት አብረንና አሸሸሙን አይደል እንላል። ግን ሲወድቅ የት ነው ብሎ የሚጠይቅ የለም። ዛሬ ተውፊቅ የት ነው? ትናንትና እኮ አብሮ ቪዲዮ ሲሰሩ ነበር። ትናንትና ልዩ ሰው ነበር ተውፊቅ፣ ተፈላጊ ነበረ። ዛሬ ግን የለም። እኔ በጣም አዘንኩኝ። በህይወታችሁ ምን ምንም አይነት በደል ብትበደሉ በእውነት የሰው ልጅ እንደዛ አይነት ክፉ ትደርስበት፣ በጣም ያሳዝናል። አላህ ስብሓን ወተላ ያ ረቢ ጌታ መልሶህ የጓደኞቹ ይቀላቅሉ። እኔ አንድ ጓደኛው ለብቻ ፍንጥር ብሎ ሳየው ማለት ነው በጣም ውስጥ የተነካ አዘንኩኝ። በእውነት ውስጡ ምን እያስበ እኔ ለእኔ ለእኔ ውስጡ ምን እያሰበ ነው ብቻውን ፈንጥር ብሎ ሳየው፣ ምን እያሰበ ነው ይህ ልጅ ሆነ ያልኩት እና በዱንያ ላይ ስትኖሩ በዚህ ምድር ላይ ስትኖሩ ለሰዎች ሸህም ሳትሆኑ ለራሳችሁም ደግሞ መጥፊያችሁን አትፈልጉ። በቃ ስትኖሩ መካከለኛ ሰው ሆናችሁ ኑሩ። ስትኖሩ ህይወትን ስትኖሩ መካከለኛ ሰው ሆናችሁ ኑሩ። በቃ ስናገኝ ልዩ ሰው ነን፣ ስናገኝ የምንለብሰው ልዩ ነው፣ ስናገኝ የምንበላው ልዩ ነው። በቃ መሬትን ለመረገጥ ጥይፍ እንላታል። መሬት ደግሞ ግልብጥ ያለች ፈታኝ ምድር ነው እና ወደ ትላንትና አላህ ላህ ማለታችን እንትተን ስብሓን ብዙን ሰዓት ወላይ ማለት ነው። ሲቸግረን አቤት ወደ አላህ ያለንን ባስ አፈሳሰሱ፣ ወደ አላህ ቤታችን ዙረን ስንለምን አቤት ልባችን ወደ አላህ መጠጋቱ፣ ወይንም ደግሞ ሲርበን ወይንም ደግሞ የሆነ ችግር ሲደርስብን ወይኔ ጌታዬ በቃ የበቃኛ አቤት ይሆናል። በቃ ለፈጣሪ በጣም ይፈራሉ ነው ዱአ አድራጊዎች። በቃ በቃ አላህ በስተቀር ሌላ ሰው የሚሰጠኝ ግን ስናገኝ ደግሞ በቃ አገኝተናል፣ በእኔ ብቃት በእኔ በኔ በኔ ጀግንነት በኔ ጥንካሬ ሀብትን አግኝቻለሁ። አይደለም ሀቢበቴ፣ አይደለም ወንድሜ። ስታጣም ስታገኝም አንድ አይነት ሰው ሆነህ አትቀየር። ስትኖረም ስትኖርም አንድ አይነት ሰው ሆነህ አይታወቅም። አንድ አልቆት ወርቅና ተሰበራለህ። ትናንትና ጸጉር ይፈረዝ ነበረ። ጠጉሩን በቃ ለቪዲዮ መስራት ለቪዲዮ ለመስራት ሲባል በቃ ሀታ አላህ የሚከለክለውን በእኔና ባንሸርሜ ብዙዎች ቁርአን ብዙ ቁርአናቸውን አክትመው አጅነቢ ሴት ጋር እንደዚህ ሁሉ መስቀል አንጠልጥላ የምትሄድ ሴት ጋር ነበር ቪዲዮ ሲሰራ የነበረው። አያችሁት? ዛሬ ዛሬ እቺ ችግር ሲደርስበት ተውፊቅ ወደ አላህ ለሚዞረው ወደ ጓደኞቹ አይደለም፣ እነዛ ቪዲዮ ወደ የሚሰሩበት አይደለም። ዛሬ ስልክ የሌለበት ቦታ ነው ሄደው፣ ዛሬ ስልክ የማይገኝበት ቦታ ነው ሄደው። በአላህ ፍቃድ ኢትዮጵያ ከገባሁን ተውፊቅ ልጄ ለማየት ሞክራለሁ ኢንሻአላህ እና በቃ ስናገኝ ልዩነን ጸጉራችን ይቀየራል። ስናጣ ደግሞ አቤት ወደ ፈጣሪ በቃ ቅርብ ብለን ጸጸቱን ምን አንችለውም አልቅሰን አንብተን ጌታዬ ሰጠኝ መልሰኝ። ይህነው ነው እኛ ሕይወት። ስለዚህ እባካችሁ እህት ወንድሞቼ፣ በዚህ ምድር ላይ ስትኖሩ አላህ አታስቸግሩት። በዚህ ምድር ላይ ስትኖሩ አላህ ዘንድ ድንበር አላፊዎች አትሆኑ። ሊረበሽም ሊጠማሽም ይችላል። ወደ አላህም ባሽናትሽ ተውፊቅ ትላንትና የነበረበት ቦታ ዛሬ የለም። ለምን ተውፊቅ የት ነው? ጓደኞቿ ሶፊ ዛሬ ታድመዋለን፣ ተውፊቅ ግን የለም። አያችሁት? ድን ያች ነች። ትላንትና ተውፊቅን ስናየው ነበረ። ተውፊቅ ዛሬ የት ነው ያለው? ዛሬ ሶፊ ጓደኞቿ ጋር በጣም ዘንጣለች፣ ፏፈታ ብላለች። ግን አንድ ሰው ጎዷል። እሱስ ማን ነው? ጥያቄውን ለእናንተ ቪዲዮን ተመለከታችሁ አዳምጣችሁ፣ ጥያቄውን ለእናንተ? ተውፊቅ ዛሬ የለም። አያቸውት ችዱንያ ለዚች ዱንያ ታዳኛ ስናገኝ ሀብታሞች ነን፣ ስናጣው ደሞ በቃ አልቃሾች አንቢዎች ነን። ዛሬ ተውፊቅ ከሰውፊ ጋር የለም። ትላንትና አብሮ ቪዲዮ ሲሰራቸው የነበሩን ጓደኞች ተውፊቅን ረስተውታለን በጣም እኔ ልቤ ልቤ በጣም ይደማበት በጣም ያዘነበት በጣም የደነገኩት በቃ ሁሉም ግብት ግብት ሲሉ ተውፊቅ የለም።